በአፍሪካ ባላቸው የነዋሪዎች ቁጥር የመጀመሪያ ደረጃን የምትይዘው ሀገር ናይጄሪያ ነች። በአሁኑ ሰዓት ከ229 ሚሊዮን በላይ ሰዎች መኖሪያቸውን በናይጄሪያ አድርገዋል። ይሄ የነዋሪዎች ቁጥር ታዲያ በሁለተኛ ደረጃ ካለችው ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሁለት እጥፍ ነው። ታዲያ በአፍሪካ ባላት የነዋሪዎች ቁጥርና በኢኮኖሚ የመጀመሪያውን ደረጃ የምትይዘው ሀገር በውስጧ በውሃ ላይ ከሚንሳፈፈው ትምህርት ቤት ጀምሮ በናይጄሪያ ብቻ የምትገኘው የአናባራ ዋክስቢል ወፍ ድረስ መኖሪያ ናት። በሀገሪቷ የአፍሪካ የመጀመሪያ ደረጃ ባለሀብት የሆነው ግለሰብ አሊኮ ዳንጎቴም መኖሪያ ከመሆኗን በላይ በአንድ መንደር ውስጥ የሴትና የወንድ ተብሎ የተከፋፈለ መግባቢያ ቋንቋ ያለባት የአስገራሚ ባህሎችና ታሪኮች መገኛ ናት። በዚህ ቪዲዮ ላይም በናይጄሪያ ብቻ ያሉትን አስር አስገራሚ ነገሮች ልናሳያችሁ ተዘጋጅተናል። ታዲያ ለቻናላችን አዲስ ከሆናችሁ በየቀኑ የምንለቃቸው አስገራሚ የሆኑ አዳዲስ ቪዲዮዎች እንዳያመልጧችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን ቤተሰብ ይሁኑ። አስረኛ ጥንታዊ ቀለም ማቅለሚያ ጉድጓዶች። በ1498 በናይጄሪያ የተገነባው ትልቁ የቀለም ማቅለሚያ ስፍራ 27 ጉድጓዶች ያሉት ሲሆን በሰዓቱም የኔቪ ቀለም ያላቸው ልብሶችን በማዘጋጀት በሰሐራ የንግድ ገበያ ላይ ታዋቂነትን አትርፈዋል። አብዛኞቹ ገዢዎች ከሩቅ ሀገራት በመምጣት ይህንን የናይጄሪያዎች ምርት የሆነውን ልብስ ይገዛሉ። በዚህ ምክንያት ለሀገሪቷ ኢኮኖሚ የጀርባ አጥንት ለመሆንም ችሏል። ታዲያ ከእነዚህ ደንበኞች መካከል በቀዳሚነት የሚጠቀሱት ደግሞ የማሊ ቱዋራጋ ጎሳዎች ናቸው። እነዚህ ጎሳዎች ሰፋፊ የሆኑትን የኔቪ ቀለም ያላቸው ልብሶችን አዘውትረው ይለብሳሉ። በዚህም ሰማያዊዎቹ የሰሐራ በረሃ ፈርጦች የሚል ስያሜን አግኝተዋል። በኮፋር የቀለም ማቅለሚያ ስፍራ የሚሰሩ ሰዎች ታዲያ እስካሁን ድረስ አርቴፊሻል የሆነውን ቀለም መጠቀም አይፈልጉም። ምንም እንኳን አርቴፊሻል ቀለሞች የተለያዩ የቀለም አይነቶችን ለማግኘትና አሁን ካለው ዘመናዊ የቀለም ፍላጎት ጋር አብሮ ለመጓዝ ጠቃሚ ቢሆንም የጥንቱን የቀለም ማቅለሚያ መንገድ ግን ለመተው ፍላጎት የላቸውም። ታዲያ ይህንን ቀለም ለማዘጋጀት የሚጠቀሙት ደግሞ ሶስት ተፈጥራዊ ግብአቶች ብቻ መሆናቸው ስራውን የበለጠ የተለየ አድርገዋል። እነዚህም ግብአቶች የኔቪ ቀለም ያለው አበባማ ተክል ቅርንጫፍ፣ በተቃጠለ እንጨት የሚገኝ አመድ እና በማቅለቢያው ስፍራ የሚመረት ፍሬሽ የሆነ ፖታሽ ፖታሲየም ናቸው። ታዲያ እነዚህ ግብአቶች እዛው በሀገር ውስጥ የሚመረቱ የሚገኙ ሲሆኑ ግብአቶቹን በተመጣጠነ መልኩ አዋህደው የማቅለሚያውን ውህድ ለማዘጋጀት አንድ ወር ያህል ጊዜ ያስፈልጋል። ይህ የተዘጋጀው ውህድም ያለምንም መበላሸት ለአመት ያክል መቆየት ይችላል። አንዳንዶች እንደውም ይሄ ውህድ የመድኃኒትነት ባህሪ እንዳለው በማመን የተለያዩ የባህል መድኃኒቶችን ለማዘጋጀት ይጠቀሙበታል። ኮፋር የቀለም ማቅለሚያ ስፍራ ለአመታት ከትውልድ ወደ ትውልድ እየተላለፈ እስካሁን ሰዓት ድረስ አገልግሎት የሚሰጥ ስፍራ ሲሆን፣ በአሁኑ ሰዓት በስፍራው የቀለም ማቅለሙን ስራ ከሚሰሩት ሰራተኞች መካከል አስረኛ ትውልዶችም ይገኙበታል። ታዲያ አንድን ውህድ ለማዘጋጀት የሚጠቀሙት የኤሌክትሪክ ኃይል ባይኖርም በአሁኑ ሰዓት የግብአቶቹ ጠቅላላ ወጪ ብቻ 300 ዶላር ይፈጃል። ሆኖም የገበያው ሁኔታ በእጅጉ የወረደ ቢሆንም የተለያዩ ዲዛይኖች ያላቸውን ልብሶችን ከተለያዩ ዲዛይነሮች ጋር በመሆን አሁንም ድረስ በተሻለ ጥራት ማዘጋጀት ይችላሉ። ዘጠነኛ ወንድና ሴት የተለያዩ ቋንቋዎችን የሚናገሩበት የመኖሪያ መንደር ከዚህ በፊት ወንዶች የራሳቸውን ቋንቋ ቢናገሩ ሴቶችም የራሳቸውን ቋንቋ ቢናገሩ ብላችሁ አስባችሁ ታውቃላችሁ? በናይጄሪያ ኡባንግ መንደር ግን ይሄ ባህል ለዓመታት የነበረ ነው። ይሄ በመንደሯ ስያሜ የሚጠራው ቋንቋቸው ኡባንግ ታዲያ ሁለት አይነት ቋንቋ መሆን የሚችል ቋንቋ ነው። እነዚህ ሁለት የኡባንግ ቋንቋ ዘይቤዎች ታዲያ ለወንዶች የሚሆንና ለሴቶች የሚሆኑ ናቸው። ይህ አይነቱ የመግባቢያ ቋንቋም በሁለቱም ጾታዎች ዘንድ ለመረዳት የሚቻለው፣ ነገር ግን ሕፃናት በልጅነታቸው እድሜያቸው አስር እስኪደርስ ድረስ የሚናገሩት የሴቶቹን ቋንቋ ብቻ ነው። በዚህ ጉዳይ ላይ ሀሳቧን የሰጠችው አንትሮፖሎጂስቷ ቺቺ አንዲ እንዳለችም ሁለት አይነት መዝገበ ቃላትን የማዘጋጀት ያክል ሰፊ መሆኑን ትገልጻለች። በዚህ ቋንቋ ላይ ወንዶችና ሴቶች የሚጋሩት ቃላቶች ያሉ ቢሆንም በዛ ልክ ደግሞ የሴቶቹ ብቻ የሆነና የወንዶቹ ብቻ የሆኑ ቃላቶች መኖራቸውን ታብራራለች። ታዲያ እነዚህ ቃላቶች በጾታ ላይ የተመሰረቱ ስለሆኑ ተመሳሳይ የሆነ ድምጸትና ሆህያት የላቸውም። ቢሆንም በሀገሪቷ 18 የስራ ቋንቋዎች ያሉ ቢሆንም ከእነዚህ ሁሉ ቋንቋዎች ግን ኦቡዱ ኤልጂኤ በቀዳሚነት ደረጃ ይጠቀሳል። ስምንተኛ ማኮኮ፣ ተንሳፋፊው ትምህርት ቤት። ስለ አስገራሚ መኖሪያ ሰፈሮች ሲነሳ ይሄ 100 ተማሪዎችን የመያዝ አቅም እንዲኖረው ተደርጎ በላጎስ በሚገኘው የላጎን ውቅያኖስ ላይ የተሰራው ትምህርት ቤት በሁሉም ደረጃ ላይ ያሉ ተማሪዎችን ያስተምራል። ይሄ የሶስት ማዕዘን ቅርጽ ያለው ትምህርት ቤት ከፍተኛ የሆነ የውሃ መጠን ሙሌትን እንዲቋቋም ተደርጎ የመማሪያ ክፍሎችንና የመጫወቻ ቦታን በማካተት የተገነባ ባለ ሶስት ወለል ህንፃ ነው። ታዲያ ትምህርት ቤቱ ለመንሳፈፍ 256 የፕላስቲክ በርሜሎችን እንደ መሰረት የተጠቀመ ሲሆን ግድግዳውና ወለሉ የተሰራው ደግሞ ከእንጨት ነው። ትምህርት ቤቱ በፀሐይ ብርሃን የሚሰሩ መብራቶችን የሚጠቀም ሲሆን መማሪያ ክፍሎቹ ደግሞ በመካከለኛ የህንፃ ወለል ላይ ተከፋፍለው የተሰሩ ናቸው። ታዲያ ረግረጋማ በሆነው የመጨረሻ ወለል ላይ ደግሞ የሶራል ፓናል ንጣፍና የመጸዳጃ ሲስተም ዝርጋታ ይገኛል። ግራውንድ ወለል ደግሞ ተማሪዎች ለመጫወታነትና እንግዶችና ወላጆች የሚያርፉበት የሚስተናግዱበት ስፍራ ነው። ከዚህ ውጭ ያለው የታችኛው የፕላስቲክ በርሜል ድርድር ደግሞ ውሃን ለማጠራቀምና ህንፃውን አንሳፎ ለመያዝ ይጠቅማል። ሰባተኛ አይን ለአይን ያለመተያየት ባህል። በምዕራባውያኑ ዓለም ውስጥ አይን ላይን እየተያዩ ማውራት ለሰውየው የክብርና የእምነት መገለጫ ነው። ነገር ግን በናይጄሪያ ካላችሁ ይህንን አይነት ባህል የንቀት መገለጫ ነው። በተለይ ደግሞ አንድ በእድሜ ትንሽ የሆነ ሰው ታላቁን እንደዚህ አይኑን አፍጥጦ ከተመለከተው ነገር ሁሉ ይበላሻል። ስድስተኛ የመንታዎች ከተማ። መንታዎች በዓለም ደረጃ የመወለዳቸው ነገር አሁን አሁን በተለያዩ ምክንያቶች በርከት ይበል እንጂ በበፊቱ ጊዜያት ያልተለመደና እንደ ብርቅ የሚቆጠር ተፈጥሮ ነበር። ታዲያ ደቡብ ናይጄሪያ ኢግቦ ኦራ ከተማ ውስጥ ይህንን አይነቱ ተፈጥሮ ብርቅ አይደለም። ምክንያቱም የጥንዶች ከተማ የሚል ስያሜን እስክታገኝ ድረስ ከተማ ውስጥ ያሉት የመንታዎች ቁጥር እጅግ ከፍተኛ ነው። ከተማዋ በሀገሪቷ ከሚገኙት የመንታዎች ቁጥር ውስጥ ከፍተኛውን ደረጃ የምትይዝ ከመሆኗ በላይ አብዛኛዎቹ የከተማዋ ነዋሪዎች አንድ ወይም ከአንድ በላይ የሆኑ መንትያዎች አሏቸው። በዚህ አስገራሚ የሆነ ጉዳይ ላይ ሳይንቲስቶች ምርምር ያካሄዱ ቢሆንም ትክክለኛውን ምክንያት ግን እስካሁን ድረስ ሊያገኙት አልቻሉም። ቢሆንም የከተማዋ ነዋሪዎች ግን የከተማዋ ሴቶች የአበላል ሁኔታና የሚጠቀሙት ውሃ ለዚህ አስተዋጽኦ እንዳለው ያምናሉ። ለዚህም ደግሞ ዋነኛ ምክንያት አድርገው የሚጠቅሱት የኦክራ ቅጠልን ሲሆን ከዚህ ቅጠል የሚሰራ ወጥ ለብዙ ሰዓታት ሳይቀመጥ ወዲያውኑ መበላት አለበት። ይህንን ቅጠል በመመገባቸው ምክንያት ቁጥራቸው በርከት ያሉ መንታዎችን መውለዳቸውን ያምናሉ። አምስተኛ የናይጄሪያ የድንች ፌስቲቫል። በምዕራብ አፍሪካ ሀገሮች ዘንድ ድንች ዋነኛ የምግባቸው ግብዓት ነው። ከነዚህ የምዕራብ ሀገሮች መካከል ደግሞ ናይጄሪያ ተጠቃሽ ናት። በናይጄሪያ ድንች ከምግብነትም አልፎ ትልቁ የያም ፌስቲቫልም የሚሰናዳበት የተከበረ ማዕድናቸው ነው። ይሄ በክረምቱ ማለቂያ ላይ የሚዘጋጀው ፌስቲቫል ታዲያ በክረምቱ የአማረና ሞላ ያለ ምርት እንዲሰበስቡ ለረዳቸው ፈጣሪያቸው ምስጋና የሚያደርሱበት ባህላቸው ነው። በዚህ ፌስቲቫል ላይ ለመጪው ዓመት የተሳካ ዘመንን ከመለመናቸውን በላይ የጎሳዎቹ ንጉሶች በሙሉ በፌስቲቫሉ ላይ በክብር እንግድነት ይታደማሉ ታዲያ እነዚህ ንጉሶች የሚቆሙት ከበፊቱ ምርታቸው ለሳምፕል የሚሆን ድንችን በአንድ ማሰሮ ውስጥ በማሳደግ እና በሌላኛው ማሰሮ ደግሞ ከአዲሱ ምርት ላይ በማሳደግ ይሆናል። እነዚህም በአፈር የተሞሉ ማሰሮዎችንም በመሸከም በፌስቲቫሉ ላይ ለተመልካች ያቀርባሉ። ይሄ ድንች ማሰሮም በመጀመሪያ የድሮውን በንጉሶቹ አናት ላይ እንዲሸከሙ ካደረጉ በኋላ እየጨፈሩ ንጉሱን ከዘሮቱና ፈጣሪያቸውን ከለመኑ በኋላ የድሮ ማሰሮ ወርዶ አዲሱን ማሰሮ ንጉሶቹ እንዲሸከሙ ይደረጋል። በዚህ ጊዜም ጭፈራውና ምስጋናው ይቀልጣል። ይህንን የሚያደርጉበትም ምክንያት ንጉሱን በፈጣሪ አምሳል በመሳል ሁሉም ነገር በንጉሱ ፈቃድ እንደሚለወጥና አዲስ የዳበረ ምርት የሚያገኙት በእሱ ኃይል መሆኑን እንደ ምሳሌነት በመውሰድ ነው። አራተኛ ፒንክ ልብስ የሚለብሱ ወንዶች። በአለማችን በተለያዩ ሀገራት ላይ ሮዝ ቀለም ያላቸው ልብሶችንም ሆነ የተለያዩ ጌጦችን የሚለብሱና ንቅሳቶችን በሰውነታቸው ላይ የሚያስሉ ወንዶች እንደ ሴታ ሴት ይቆጠራሉ። በናይጄሪያ ግን ሮዝ ቀለም ያለውን ማንኛውንም ነገር ስለተጠቀማችሁ ምንም አይነት አድሎ አይደርስባችሁም። እንደውም አብዛኛዎቹ ዝነኛ ወንዶች ሮዝ ቀለም ያላቸው ልብሶችን ከመልበሳቸውም በላይ በሀገሪቷ ዲዛይን እንደ ፋሽን የሚታየው ቅጠል ወይም ደግሞ አበባ ያለው ልብስ መልበስ በከፍተኛ ደረጃ ልዩ የሆነ ባህላቸው ነው። እንደውም አሁን ላይ የናይጄሪያ ወንዶች የታችኛውን ከንፈራቸውን ሮዝ ቀለም ለማስቀባት እና ሮዝ ቀለም እንዲኖረው ለማድረግ ወደ 7000 ኒያራ ያወጣሉ። ይህንን ወደ ዶላር ብንገለብጠው 45 የአሜሪካ ዶላር ይሆናል። ታዲያ ይህንን ሁሉ ብር የሚያፈሱት ከንፈራቸውን እስከ መጨረሻው ድረስ ሮዝ ቀለም ይዞ እንዲቀጥል ባላቸው ፍላጎት ነው። ቢሆንም ይሄ ተግባር አንዳንድ ጉዳቶች አሉት። ከነዚህም መካከል ቆዳቸው እንዲቆጣ ከማድረጉን በተጨማሪ ከንፈራቸው እንዲቆስልና ለረጅም ጊዜ ለሚቆይ ስቃይ ይዳርጋቸዋል። ምናልባትም ይህንን ሕመም ለመቀነስ ንቅሳትን ተመራጭ ከማድረግ ከንፈራቸው ላይ የሚገኙትን የሞቱ ሴሎችንና ቆሻሻዎችን በየቀኑ በማጽዳትና ሮዝ ቀለም ባለው ውሃ በማጠብ በቀላሉ ሮዝ ቀለም ያለው ከንፈርን ማግኘት ይቻላል። ሶስተኛ የአፍሪካ ቀዳሚ ከበርቴ የመኖሪያ ሀገር ናይጄሪያ አቶ አሊኮ ዳንጎቴ የተወለዱት በ1957 ሲሆን በ2024 ብቻ የተጣራ 13.4 ቢሊዮን ዶላር ገቢን ማግኘት የቻሉ የናይጄሪያ ቁጥር አንድ ባለሀብት ናቸው። እኚህ ባለሀብትም የራሳቸው የሆኑ የተለያዩ ቢዝነሶችን በተለያዩ ሀገራት በማቋቋም የዳንጎቴ አስተዳደር በሚል መጠሪያ የሚታወቁ ናቸው። ታዲያ የኚህ ባለሀብት ህይወት እጅግ አስገራሚ ነው። አሊኮ ዳንጎቴ ገና በ21 ዓመታቸው የኮሌጅ ትምህርታቸውን ጨርሰው ከተመረቁ በኋላ ከአጎታቸው 3000 ዶላር ከተበደሩ በኋላ የግብርና ግብዓቶችን ከውጭ በማስገባት በሀገራቸው ናይጄሪያ መሸጥ ጀመሩ። ይህ ስራም በሚገርም ሁኔታ ከፍተኛ የሆነ ትርፍን እንዲያገኙበት አስቻላቸው። በዚህም ምክንያት የተበደሩትን ብድር በሶስት ወር ውስጥ ሙሉውን ከፍለው ጨረሱ። በዚህ ስራቸው እድገትን ያገኙት የአሁኑ ቢሊየነር ዳንጎቴም ቢዝነሳቸውን በማስፋፋት የነዳጅና የዘይት መሸጫና የዘይት ማምረቻ ድርጅቶችን በማቋቋም ከፍተኛ የሆነ ደረጃ ላይ መድረስ ችለዋል። ነገር ግን ይህን ቢዝነሳቸውን አሁንም በማሳደግ በተለያዩ የአፍሪካ ሀገራት በጥራቱ ዝናን የታረፈውን የዳንጎቴ ሲሚንቶን ማምረት ጀምረዋል። ከዚህ የሲሚንቶ ቢዝነስ በኋላ ግን የኦሊኮ ዳንጎቴን የሀብት ጭራ መያዝ ፈጽሞ የማይታሰብ ሆነ። ይህ የሲሚንቶ ቢዝነስ በአመት ከሚያገኙት ገቢ 85 ፐርሰንቱን ይሸፍናል። እንደ ፎርብስ መጽሔት ዘገባ ከሆነ በአመት 486 ቢሊዮን ኪሎግራም ሲሚንቶ ይመረታል። ይህ ምርት የሚመረተውም በአፍሪካ ባሉ አስር የተለያዩ ሀገራት ውስጥ ነው። ከዚህም በተጨማሪ በዓለም ሶስተኛ ደረጃን የያዘው የስኳር ማቀነባበሪያ ፋብሪካም ባለቤት መሆን ችለዋል። ሁለተኛ፣ በናይጄሪያ ብቻ የምትገኝ የወፍ ዝርያ በደቡብ ናይጄሪያ ውስጥ የምትገኝ አናባራ ዋክስ ቢል የተሰኘው የወፍ ዝርያ አለች። ይህች የወፍ ዝርያ 12 ሴንቲሜትር የምትረዝም ሲሆን ቁጥራቸው 20 ከሆኑ ሌሎች መንጋዎች ጋራ በህብረት የምትኖር ወፍ ነች። ታዲያ ይህች ወፍ የምትገኝባቸው ስፍራዎች በሀገሪቷ ባሉ አምስት ቦታዎች ሲሆን፣ በብዛት ረጃጅም ሳሮችና ውሃ ያለባቸው ቦታዎች ላይ መኖሩን እንደምትመርጥም ጥናቶች ይገልጻሉ። ከዚህም በተጨማሪ ናይጄሪያ ውስጥ ዝርያቸው ከአንድ ሺ በላይ የሚሆኑ የቢራቢሮ አይነቶች ይገኛሉ። ይሄ ቁጥርም በየጊዜው እየጨመረና የቢራቢሪዎቹም አይነት እየጨመረ ይገኛል። አንደኛ የናይጄሪያ ምስጢራዊ ባንዲራ ሁለት ቀለማትን ማለትም አረንጓዴና ነጭን የያዘው ይሄ የናይጄሪያ ባንዲራ ነጩን ከመሃል በማድረግ አረንጓዴዎቹን ከዳርና ከዳር ወደ ታች ይደረድራቸዋል። ይሄ ናይጄሪያ ባንዲራ ዲዛይን የተደረገው ማይክል ታዮ አኪንኮሚ ኮሚ በሚባል ሰው ሲሆን ሀገሪቷን እንዲወክል የተወሰነውም በኦክቶበር 1 1960 ናይጄሪያ ነፃነቷን በሌሊት እንዳገኘች ነበረ። ታዲያ የማይክል ታዮ አኩን ኮሚ ዲዛይን ከ3000 በላይ ዲዛይነሮች ጋር በመወዳደር አረንጓዴው ቀለም ልምላሜን እና ነጩ ቀለም ደግሞ ሰላምን በመወከል አሸናፊ መሆን ችሏል። ነገር ግን ይሄ ባንዲራ ሀገሪቷን ከመወከሉ በፊት ከ17ኛው ክፍለ ዘመን ጀምሮ እስከ 1914 ድረስ ምንም አይነት ባንዲራ የላትም ነበር። ታዲያ በ1914 የደቡብ ናይጄሪያ ጠባቂዎችና የምዕራብ ናይጄሪያ ጠባቂዎች ውህደት በኋላ በንጉስ ሉጋርድ ምርጫ የእንግሊዛውያንን አይነት ባንዲራ የሚመስል ሰማያዊና አረንጓዴን ከቀይ ጋር የቀላቀለ ክብ ቅርጽ ከመሃሉ ኮከብ ያረፈበትን ባንዲራ እምብርቱ ላይ የዘውድ ምስልን በማድረግ ከስሩ ናይጄሪያ የሚል ጽሁፍ በነጭ ቀለም ጽፎ አዘጋጀ። ይህ ባንዲራ ከዛን ጊዜ ጀምሮ ናይጄሪያ በቅኝ ግዛት ክትወድቅ ድረስ መለያ ሆኖ ነበር። በመጨረሻም ከዚህ ቪዲዮ ላይ አዳዲስ እውቀቶችን እንዳገኛችሁና እንደተገረማችሁ አንጠራጠርም። ከአስሩ ውስጥ ያደነቃችሁት ካለ ሀሳባችሁን በኮሜንት ላይ አድርሱን። በዚህ ቪዲዮ ላይ ያዘጋጀንላችሁ የተመረጡ አስገራሚ የናይጄሪያ ባህል ትውፊቶች፣ ተፈጥሮና ታሪኮች እነዚህን ይመስሉ ነበር። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እና ለሌሎች ጓደኞቻችሁ ማጋራታችሁን እያስታወስናችሁ በየቀኑ ምንሰራቸው ቪዲዮዎች ላይ እንዳያመልጧችሁ ሰብስክራይብ ማድረግ እንዳትረሱ። ደህና ቆዩ።